ወይዘሮ ኑሪ አህመድ በማዕከላዊ ኢትዮጵያ ክልል የስልጤ ዞን ነዋሪ ናቸው። እኚህ እናት ሴትነታቸው ሳይበግራቸው፣ እናትነታቸው ሳይገድባቸው በዘርፈ ብዙ የግብርና ስራዎች ራሳቸውና ቤተሰባቸውን በወጉ መደጎም ጀምሯል። አልሐምዱሊላ ዶሮ ከቤት እንቁላል ልጆቼ የፈልጉት ያክል በልተው ገበያ እንሸጣለን። ላሞች ደግሞ ይኸው ለወተት መቀመባበሪያ ማህበር አለን፣ ለሱ እንሰጣለን። ሁሉንም ነገር ከቤት ማርም እንግዳን ብመጣብን ወጨተን አንገዛ ለልጆቻችንም ሁሉ ነገር አለን። ምንገዛው ነገር ጨውና ዘይት ብቻ ነው። አልሐምዱሊላህ ይኸው ድንች አለን፣ ጎመናለን ሙዝ አለን፣ እንሰት አለን፣ ብርቱካን አለን፣ ፓፓያ አለን፣ አቮካቶ አለን፣ ሁሉ ነገር ሞልቶናል። እኚህና መሰል እናቶች መንግሥት ሴቶችን በኢኮኖሚ ለመደጎምና ተጠቃሚ ለማድረግ ይጆት ለተነሳው ዓላማ አላማ የስኬት ጅማሮ ማሳያ ሆነዋል። የማዕከላዊ ኢትዮጵያ ክልል ሴቶችና ህጻናት ጉዳይ ቢሮ ዘርፉን ከፍ ለማድረግ የጀመረው የሴቶች ህብረት ማህበራትም ፍሬ ማፍራት ጀምሯል። በዚሁ የስልጤ ዞን የመሊቅ እንቁላል ጣይ ዶሮ ማህበር በሚል ከአረብ ሀገር የተመለሱና ትምህርታቸውን የጨርሱ ወጣት ሴቶችም በዶሮ እርባታ ዘርፍ ተሰማርተው የትሩፋቱ ተጋሪ ሆነዋል። ከሲደስ ተመላሽ ነኝ። ሌሎች ትምህርት ጨርሶ ጋርመንት ምናምን ተምሮ የተመረቁ ናቸው። አሁን እስካሁን ያው ዶሮዎችን የሚያስፈልጋቸውን እየሰራን ምግባቸውን፣ ውሃቸውን እንክብካቤ ያደረግንላቸው ነው። አሁን እንቁላል መጣል ጀምረዋል። ከገበያም ጋደሞች ደግሞ ቲሲሲ አድርገን ነጋዴዎች መጥቶ እዚህ እየተረከቡን ነው። በማዕከላዊ ኢትዮጵያ ክልል በሴቶች ህብረት ስራ ማህበራት እየተሰሩ ያሉ ስራዎችን እየጎበኙ የሚገኙት የሁለቱ ከተማ አስተዳደሮች እንዲሁም የሐረሪና የጋምቤላ ክልሎች ሴቶችና ህጻናት ቢሮ አመራሮችና ባለሙያዎች በስልጥ የዞንም ምልከታ አድርገዋል። በጉብኝቱ እየተሳተፉ የሚገኙት የጋምቤላ ክልል ሴቶችና ህጻናት ምክትል ቢሮ ኃላፊ ወይዘሮ ወላን ጋች በመልከተው ለሀገር ደረጃ ተሞክሮ የሚቀመርባቸው ጉዳዮች ማየታቸውን ጠቅሷል። አይችሉም የሚለው ኋላቀር አስተሳሰብ የተሰበረበት ሲሉም አብራርተዋል። ሴቶች ከወንዶች በላይ ሊሆኑ ነው የወሰድኩ ማለት ነው። ያው ከእርሻ ጋር ተያዘው ከነጋዴዎች ንግድ ጋር ተያዘው ያለው ደግሞ፣ በቃ አንዳንድ ሴቶች ደግሞ አሁን ከባለቤታቸው የማይጠይቁ ነገሮች አሉ። ከልጆች ከለብ ጋር ተያዘ ከትምህርት ቤታቸው ከሕክምናቸው ደግሞ ስለማይጠይቁ ብቃት ስላላቸው እንደ በፊት አሁን ተስፋ አለን። ለቀጣይም ነገሮች የምንጨምራቸው ነገሮች እንሰራዋል፣ እንሞክራለን። ከትምህርት ጋር ተያያዙ ሴቶች፣ አሁን አንዳንድ ሴቶች ፒኤችጂ የማሩ ነው። ከወንዶች ጋር እኩል የሆኑ ስለሆኑ ወደ ለቀጣይም የሚሰሩት አሉ ነገሮች ጀግኖችና ሞዴል የሆኑ እናቶች በስልጤ ዞን መመልከታቸውን የገለጹት ወይዘሮ ወላንጋች ሌሎች እናቶችም ይህን ፈለግ መከተል አለባቸው ሲሉ አሳስበዋል። በስልጤ ዞን ምስራቅ አዘርነት በርበሬ ወረዳ በግብርና ስራ የተሰማራው የቻቻሌ የህብረት ልማት ማህበርም ሴቶችን ከምንም ተነስተው ወደ ሀብት ጎዳና እንዲገሰግሱ አስችሏቸዋል። ከሰራ ሁሉም ያገኛል፣ በአፈር ከሰራ ማለት ነው። ግብርናን መናቅ የለብንም። ግብርናን ይሰራለው። አሁን የልብስ ቤትም አለኝ በልማትም ጊዜ ምርጥ ዘርም ድንችም ለገበሬው ማቀርባለው። ምንም ሳሊዝ መጥቼ ነው፣ በሀገሬ ነው ያፈራሁት። ይህን አልሐምዱሊላ እንሰራለን። አንዳንዴ ዘርም ይሰጡናል። የቸገረን ነገር ጠይቀን እንቀበላለን። አለን አልሐምዱሊላ። የቆጠብነው ደግሞ አንድ መቶ ሀያ ዘጠኝ ሺህ አለ። አዎ በየአንዳንዱ ሰው ደግሞ የሸጠ ሀያ ሶስት ሺ ስንት መቶ ብር አግኝተናል ይላል። ብዙም አግኝቻለሁ። በክልሉ ሴቶችን ተጠቃሚ የሚያደርጉ 11 ኢኒሽቲቮች ተቀርጸው እየተሰሩ መሆኑን የገለጹት የማዕከላዊ ኢትዮጵያ ክልል ሴቶች ህፃናት ጉዳይ ቢሮ ኃላፊ ወይዘሮ ዘቢባ መሐመድ ናስር የሴቶች የልማት ህብረት ተቋም አድርጎ ለመፍጠር ተጨባጭ ስራዎች መሰራታቸውን አብራርተዋል። እስካሁንም ከ1.1 ሚሊዮን በላይ ሴቶች በማህበር ስለመታቀፋቸው ተናግረዋል። አጠቃላይ ስራዎች ላይ እንደ ክልል የሴቶች ልማት ህብረት በአጠቃላይ በክልላችን ያሉ ሴቶች ሁሉ መደራጀት አለባቸው ብለናል። በክልል መደራጀት አለባቸው ብለን ካሰብናቸው ሴቶች ከአንድ ሚሊዮን አንድ መቶ ዘጠና አራት ሺህ ያህሉ ተደራጅተዋል። ከነዚ ውስጥ ደግሞ ከሰላ ዘጠኝ ሺህ በላይ ልማት ህብረት ነው። ከሰላ ዘጠኝ ሺህ ልማት ህብረት ውስጥ በአንድ መቶ ሀምሳ ሁለት ቀበሌ የሚገኙ ልማት ህብረቶችን ሞዴል ለማድረግ እየሰራን ነው። ሞዴል የማድረግ ስራው ከ ዘጠና አምስት ፐርሰንት በላይ ተጠናቋል። ቀሪ ደግሞ ስራዎችን በዙር በአራት ወር መቶ ሀምሳ ሁለትን ቀሪ ደግሞ አራት ወር ውስጥ ሌላ ቀሪዎችን እያዘን እንሄዳለን ብለናል። ለዚህ ውጤትም የነበረው ቅንጅታዊ አሰራር ሚና የጎላ ነበር ያሉት ኃላፊዋ ከመፈክር ያለፈ ተጨባጭ ለውጥ መምጣቱንም ተናግረዋል የመጣው ውጤትም በክልሉ ቀጣይ ተስፋን የሰነቀ ስለመሆኑ ተመላክቷል ማኅበራቱ የሚጠይቋቸውን ጥያቄዎች ለመመለስ ክልሉ እንደሚሰራም ነው ያመላክቱት ዘመኑን የዋጀ ጥያቄዎች ናቸው እየመጡ ያሉት ይሄ ደግሞ ሂደት ጊዜ አቅም የሚፈታቸው ነገሮች ናቸው ጥያቄዎቹ ግን እንደ ጥያቄ ትክክል ናቸው ብለን ተቀብለናል አመሰግናለን አመራሮቹ የሚያደርጉት ጉብኝት በዚሁ ክልል ሃላባ ዞን እንደሚቀጥልም ያገኘነው መረጃ ያመለክታል።